ሰላም የማረኪ ቤተሰቦች ሶስት አዳዲስና ወሳኝ መረጃዎችን ይዘናል። አርእስቶቹን አስቀድመን እንገራችሁ። በአዲስ አበባ ከተማ በአርሶ አደርነትና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርተፊኬት እንዲሰጣቸው ለመለከቱ 27000 ያህል አመልካቾች 7000 የሚጠጉት ያቀረቡትን ጥያቄ በተመለከተ የከተማይቱ ከንቲባ አዳነች አቤቤ ያልተጠበቀ መረጃ ይፋ አድርገዋል። ሰፊ ዘገባ ይዘንበታል። መንግስት ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረጉ ተጨማሪ ቅነሳዎችን እንደገና እንዲያጤን ኢሰማኮ መጠየቅ ተሰምቷል። በጉዳዩ ላይ ጠቅላይ ሚኒስትሩን ያካተተ መግለጫ አውጥቷል። መረጃውን እናቀርባለን። በሌላ መረጃ የደረጃ ሀና ለግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ መተላለፉን የአዲስ አበባ ገቢዎች ቢሮ ማስታወቁ ተሰምቷል። ክብራትና ክብራን የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ ትክክለኛነታቸውን አረጋግጣችሁ ሰብስክራይብ ካላደረጋችሁ ብታደርጉ ደስ ይለናል። ወደ ዝርዝሩ አለፍን። መንግስት ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረጉ ተጨማሪ ቅነሳዎችን እንደገና እንዲያጤን ኢሰማኮ ጠየቀ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ሐሙስ ሚያዚያ 23 ቀን 2017 ዓ ም የሚከበረውን ዓለም አቀፍ የሰራተኞች ቀን አስመልክቶ ሚያዚያ 21 ቀን 2017 ዓ ም በወጣው መግለጫ ላይ መንግስት ከሰራተኞች ደሞዝ ላይ የሚደረጉ ተጨማሪ ቅነሳዎችን እንደገና እንዲያጤን ጠይቋል። ኮንፌዴሬሽኑ ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረጉ ተጨማሪ ቅነሳዎችን በዝርዝር ባያስቀምጥም በህዝብ ተወካዮች ምክር ቤት ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ ማቅረቡ ይታወሳል። እነዚህ ቀነሳዎች እየጨመረ የመጣውን የኑሮ ውድነትና ዝቅተኛ ደሞዝን ተከትለው የሰራተኞችን የኑሮ ጫና እየበለጠ ያባብሳል ሲል አስጠንቅቋል። ከእጅ ወዳፍ የሚኖሩ ሰራተኞች የኑሮ ውድነት መቋቋም እንደማይችሉና በአሁኑ ሰዓት በዝቅተኛ ደሞዝ ራሳቸውና ቤተሰቦቻቸው ለመደገፍ እየተቸገሩ ነው ሲል አጽነት ሰጥቶበታል። የሰማኮ ምንም እንኳን የነዚህን ቀነሳዎች ዝርዝር ሁኔታ ባያብረራም እንዲህ ያሉት እርምጃዎች ሰራተኞችን የኑሮ ጫና የበለጠ እንደሚያባብሱ በመግለጽ መንግስት ዳግም እንዲያጤነው አስጠንቅቋል። ኮንፌዴሬሽኑ ይህን ያለው መጋቢት 9 ቀን 2017 ዓ ም በህዝብ ተወካዮች ምክር ቤት በቀረበው አዲስ ረቂቅ አዋጅ መንግስትም ሆነ የግል ዘርፍ ሰራተኞች ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ መቅረቡን ተከትሎ ነው። ረቂቅ አዋጁ ኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ራሱን የቻለ ፌዴራል አካል አድርጎ ለማቋቋም እንዲሁም ከሰራተኞች ደሞዝ አስተዋጽኦ፣ ከፋይናንስ ተቋማት የሚገኝ የአገልግሎት ክፍያና በተለያዩ እቃዎችና አገልግሎቶች ላይ የሚ ጣል ግብርን ጨምሮ የተለያዩ የገንዘብ ምንጮችን ለመዘርጋት ያለመ ነው። በተጨማሪ የሚሰማከው በመግለጫው ከረጅም ዓመታት በፊት በወር 600 ብርና ከዚያ በታች ደሞዝ ተከፋ የሆኑ ሰራተኞች ከስራ ግብር ነፃ የተደረጉበት ሁኔታ በዚያን ጊዜ የነበረው ወቅታዊ የገበያ ሁኔታ ግምት ውስጥ ገብቶ እንደነበረ ገልጾ አሁን ግን ከግብር ነፃ የተደረገው የብር መጠን ካለው የዋጋ ንረት ጋር ስለማይመጣጠን ከግብር ነፃ የሚደረገው አነስተኛ ወርሃዊ የደሞዝ መጠን ወደ ላይ ከፍ እንዲደረግ ጠይቋል። በመሆኑም ከግብር ነፃ የሆነውን ተኛ ወርሃዊ የደመወዝ መጠን እንዲጨምር እና 10900 ብርና ከዚያ በላይ ወርሃዊ ደመወዝ ለሚያገኙ ሰራተኞች የ35 በመቶ የገቢ ግብር መጠን እንዲቀንስ ጠይቋል። መግለጫው አክሎም አሁን ያለው የግብር ስርዓት የኢትዮጵያ ሰራተኞችን ነባራዊ ሁኔታ የሚያንጸባርቅ አይደለም ሲል ገልጿል። ኢሰማኮው ዝቅተኛ የደመወዝ ወለልን ለማወሰን የሰራተኛ አዋጁ የደመወዝ ቦርድ እንዲቋቋም ቢደነግግም ይህንን ለማስፈጸም የሚያስፈልገው ደንብ በሚኒስቴሮች ምክር ቤት እስካሁን አልወጣም ብለዋል። ጉዳዩን ከሰራተኛና ክህሎት ሚኒስቴር ጋር በነበረው የ2017 ዓ ትምረት የስራ እቅዱ ውስጥ ተካቶ ውይይት ቢደረግበትም ቦርዱ እስካሁን አልተቋቋመም ሲል አክሏል። ቦርዱ ስራ እንዲጀምር አፋጣኝ እርምጃ እንዲወሰድም ጠይቀዋል። መግለጫው በአገሪቱ ውስጥ ስላለው ግጭት የዳሰሰ ሲሆን ግጭቶችና ጦርነቶች ማንንም አልጠቀሙም ብለዋል። ኮንፌዴሬሽኑ ለሀገራዊ ምክክር ኮሚሽን ድጋፉን ገልጾ ሰራተኞች ዘላቂ ሰላምን ለማምጣት በሚደረጉ ጥረቶች ላይ አስተዋጽኦ እንዲያደርጉ ጥሪ አቅርቧል። ብሔራዊ ችግሮችን በውይይት ከመፍታት ሌላ አማራጭ የለም እና ያለው በተጨማሪ የሚሰማ እኮ የፍልሰተኛና የቤት ሰራተኞችን ችግር በአጽንኦት በመግለጽ መንግስት መንግስት በስራ ዓለም ላይ የሚፈጸሙ ሁከትና ትንኮሳን በተመለከተ ቁጥር 190ና የቤት ሰራተኞችን መብት በተመለከተ ቁጥር 189 የሆኑትን የዓለም አቀፍ የሰራተኞች ተቋም ውሎችን እንዲያጸድቅ አሳስቧል። ኢትዮጵያ እነዚህን ውሎች በማዝረግ ፍልሰተኛ እና የቤት ሰራተኞችን ከብዝበዛ ለመጠበቅ እርምጃ መውሰድ አለባትም ብለዋል። ኮንፌዴሬሽኑ ሰራተኞች ላይ የሚያጋጥሙ ችግሮችን የሚዘረዝር የውሳኔ ሀሳብ ከፍተኛ የመንግስት ባለስልጣናት እንዳቀረበ የገለጸ ቢሆንም ምንም አይነት ምላሽ አልተገኘም ብለዋል። እንደ ሌሎች ማህበረሰቦች ሁሉ ተክላ ሚኒስተሩ የታችኛው እርከን የሰራተኛ ድርጅቶች ተወካዮችን ጨምሮ የሰራተኞችን ድምፅ ለመስማት ጊዜ እንዲመድቡ በአክብሮት ጠይቀዋል። ወደ ቀጣዩ መረጃ ያለፍን ክብራትና ክብራል የደረጃ ሀና ለ ግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ ተወሰነ። ከመጪው በጀት ዓመት ጀምሮ የደረጃ ሀና ለ ግብር ከፋዮች በሙሉ የሂሳብ መዝገብ ካላቀረቡ እንዳይስተናገዱ የሚያስገድድ ውሳኔ መተላለፉን የአዲስ አበባ ገቢዎች ቢሮ ገልጸዋል። የአዲስ አበባ ገቢዎች ቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየረ እንደገለጹት ሁሉም የደረጃ ሀና ለ ግብር ከፋዮች ስርዓት ያለው የሂሳብ መዝገብ ካላቀረቡ ከሚቀጥለው ዓመት ጀምሮ አይስተናገዱም ብለዋል። የደረጃ ሀና ለ ግብር ከፋይ ነጋዴዎች በታክስ አስተዳደር አዋጅ ሰዎች 983 ዝባል 2008 መሰረት የሂሳብ መዝገብ እንዲይዙ በህግ እንደሚገደዱ ዳይሬክተሩ ገልጸዋል። በዚህ መሰረት የውጭ ገቢ ሰነዳቸውን በአግባቡ አዘጋጅተው የሚስተናገዱ እንዳሉም ጠቁመዋል። ሆኖም በደረሰ ግብይት ካለመፈጸምና በሌሎች ምክንያቶች የሂሳብ መዝገብ ይዞ ለመገኘት ችግር አለ ያሉት አቶ ሰውነት አብዛኞቹ በተለየ ደረጃ ለግብር ከፋይ በግምት እንዲወሰንላቸው ይፈልጋሉ ነው ያሉት። በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ መደረጉ ተሰምተዋል። በአዲስ አበባ ከተማ በአርሶ አደርነትና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርተፊኬት እንዲሰጣቸው ካመለከቱ 27000 ያህል አመልካቾች ውስጥ 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን የከተማይቱ ከንቲባዋ አዳነች አበቤ ተናግረዋል። ይገባኛል መብት ጥያቄዎቹ ውድቅ የተደረጉት የቀረቡት ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ከንቲባዋ ገልጸዋል ተገልጸዋል። ከንቲባዋ ይህንን ያሉት ረቡዕ ሚያዚያ 22 ቀን 2017 ዓ ም በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ከምክር ቤት አባላት ለቀረበላቸው ጥያቄ መልስ በሰጡበት ወቅት ነው። ጥያቄውን ያቀረቡት የንፋስ ስልክ ላፍቶ ክፍለ ከተማ ምክር ቤት ተመራጭ የሆኑት ኤሌን ያየለ ከአርሶ አደሮች የይዞታ መብት ጋር በተያያዘ ያሉ የመልካም አስተዳደር ችግሮችን አንስተዋል። የአዲስ አበባ ከተማ አስተዳደር የአርሶ አደሮች የይዞታ መብትን ለማረጋገጥ እያካሄደ ያለውን የመሬት ልኬት ስራ፣ የመረጃ ማደራጀት የተደራጀውን የማጥራት ስራዎች የምክር ቤት አባሏ አድንቀዋል። የተደረጉት መረጃ ትክክለኛ ነት ለተረጋገጠላቸው አርሶ አደሮች የይዞታ መብታቸውን የሚያረጋግጥላቸውን ካርታ የማዘጋጀት ስራ በተቀላጠፈ ሁኔታ በፍጥነትና በጥራት መሰራት እንደሚገባውም ላይ ያመለከቱት የአገልግሎት ጥራትና ፍጥነትን በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደሮች እየተነሳ ነው ያሉት ለኔ ለዚህ ችግር መፍትሄ እንዲበጅ ጠይቀዋል። ጉዳይም የመለከታቸው ባለድርሻ አካላት ትክክለኛ አርሶ አደሮች የይዞታ መብታቸው እንዳይነፈግና ና ሌሎችም ያለአግባብ እንዳይጠቀሙ እንዲያደርጉ አሳስበዋል። ለጥያቄው ምላሽ የሰጡት ከንቲባ አዳነች ይህንን ጉዳይ ተመለከተ በተመለከተ ባለፉት የከተማቱ ስብሰባዎች መሰል ጥያቄዎች መነሳታቸውን አስታውሰዋል። እርሳቸው የሚመሩት የከተማይቱ አስተዳደር ለጥያቄዎቹ የተሟላ ምላሽ አለመስጠቱን ያመኑት ከንቲባ የዚህ ምክንያቱ በአርሶ አደር ስም አላግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎች የመፍጠር ሂደቶች ስለነበሩ እንደሆነ ነው ያብራሩት። በአሁኑ ወቅት ለጥያቄዎቹ ምላሽ ለመስጠት ስራዎች እየተከናወኑ መሆኑንና ስራው በየሳምንቱ ጭምር ግምገማ እንደሚደረግበት አዳነች አስረድተዋል። በዚህ ሂደት ውስጥ ከወረዳና ከክፍለ ከተማ የተውጣጡ ስራ የሚመለከታቸው ኃላፊዎችና ባለሙያዎች ሰዎች እንዲሁም የአርሶ አደር ኮሚቴ አባላት በደንብ እንዲሳተፉበት እየተደረገ መሆኑን አመልክተዋል። ይህንን ተከትሎም ከልኬትና ከወሰን ጋር የሚነሱ የአመልካቾች ጥያቄዎች ምላሽ ማግኘታቸውን ከንቲባዋ ለከተማይቱ ምክር ቤት አባላት ነው የገለጹት። በየክፍለ ከተማው በተደረገ ማጣራት አርሶ አደር ሳይሆኑ የይዞታ ይገባኛል መብት ጥያቄ ያቀረቡ አመልካቾች እንደተደረሰባቸውም አዳነች በዚሁ ማብራሪያቸው አክለዋል። የይገባኛል መብት አመልካቾች 27 ሺህ ነበሩ። ከዚያ ውስጥ 6,800 ያህሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጠርተን ውድቅ አድርገ ናል በህዝብም አስተችተናል። ከዚያ በመለስ ያሉትን ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቷል ሲሉ ከንቲባዋ ተናግረዋል። ይህ የማጣራት ሂደት አንድ ወር ገደማ የፈጀ እንደነበር የአዲስ አበባ ከተማ አስተዳደር የመሬት አስተዳደርና ልማት ቢሮ ለኢትዮጵያ ኢንሳይደር አስታውቋል። በቢሮው የመብት ፈጠራና ይዞታ አገልግሎት ዘርፍ ምክትል ኃላፊ አቶ የኖሳለም አመልካቾች እውነተኛ መሆናቸው ከሚጠራባቸው መንገዶች ውስጥ በማመልከቻቸው በጠቀሱት አካባቢ ያሉ ነዋሪዎች ምስክርነት አንዱ እንደሆነና ያስረዱት አመልካቾች በጠቀሱት አካባቢ የሚኖርበት ወቅት የእርሻ ስራ ገቢ ግብር መክፈላቸውም እንደዚሁ በማጣራት ሂደቱ እንደሚታይ ምክትል ኃላፊው ለኢትዮጵያ ኢንሳይደር ተናግረዋል። በማጣራት ሂደቱ አርሶ አደርነን ብለው ያመለከቱ ሆኖም አለመሆናቸው የተረጋገጠባቸው እንዲቀነሱ መደረጋቸውን አቶ ዮኑስ ገልጸዋል። ሂደቱ ሲጠናቀቅ የአመልካቾች መረጃ ለአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ እንደሚላክና በዚህ ላይ በመመሰረት የይዞታ ማረጋገጫ ካርታ እንደሚዘጋጅም ጠቁመዋል። የአዲስ አበባ ከተማ አስተዳደር ከሁለት ዓመት በፊት ባደረገው ተመሳሳይ የማጣራት ስራ ለ3451 አርሶ አደሮች ሰዎች የመሬት ይዞታ ማረጋገጫ ሰርተፍኬት መስጠቱን አስታውቆ ነበረ። ክቡራትና ክቡራን የማራኪ ቤተሰቦች መረጃዎቹ ያቀረብንላችሁን ይመስሉ ነበረ። ቁም ነገር ካገኛችሁባቸው ሰብስክራይብ ያላደረጋችሁ ብታደርጉ ደስ ይለናል። በሌሎች መረጃዎች እስከንገናኝ በደህና ቆዩ።